ነው። ለምን አምላክ፣ እኔ ልጅ አይደለሁም እንዴ? ምንድን ነው ሁሉ ፈተና እኔ ላይ የምታበዛው? ሁሉ ለዘሮበት እንዳለ አበላሽ ቃኔ አልችልም፣ በቃኛ ማድርገምን የሁሉ ስሰራ ድረኝ እን ለምን አቀረ እንዲህ ለምን እኔም እኮ ልጅ ነኝ፣ ይደክማል።

እንደዚህ አይነት ተረት ተረት እንደማይገባኝ ታውቃለህ። ቃል አንተ እኮ ሴቶች የምታይበት አይነት ትክክል ስላለው እኔ ሳቀ አይደለም ሠራተኛ ሌላም ሴት እንደማታመን ነበር። እጭ ግን እንዳስነካች አላውቅም። ጭራሽ የድርጅት ሂሳብ በጣም ይገርማል። እንግዲህ ምን ታደርገዋለህ? በእሷ መታመን ይሁን ተስፋ ማድረጉ ግን እንዲ ይቻልክበት አልነገርኩህም። ምን ምኑን ነገርክ? አረግ የሰጠዋት ማታ ጨርሳ እኮ ነው ያደረችው። አንዳንድ ነገሮች ስላላለቁላት ነው ያልተቀበልኳት። ሂድ በእናትህ እንደዚህ አይነቶች ደስ አይለኝም። ለምን ደግሞ ዋሺ? ሲጀመር አንገብጋቢ ነገር ሊዋሻል? እኔ እኮ አላምንህም። የምሬ ነው። የምሬን ነው ሐረግ፣ ቀላል ሰው እንዳትመስልህ። ኧረ ተው እያሾፍክ። እንደ እመነኛ አድርገዋለች። መጀመሪያም እንደምታደርገው ደግሞ እርግጠኛ ነበርኩ። በቃ መንፈሴ ነግሮኛል። እሷ በጣም የተለየች ሴት ናት። እንዴት ሊሆን ይችላል? ከድስት ጋር ስታገል የምትውል ልጅ ይሄን አድርገዋለች ብሎ መቀበል በጣም ነው የሚከብደው። ሐረግ እኮ እድሎችን ስላላገኘች ነው እንጂ የምሬ ነው በጣም የምትገርም ናት። አመለካከቷና ችሎታዎቿ በጣም የሚገርሙ ናቸው። ያፊት የምትነግረኝ ነገር ከአይምሮ በላይ ስለሆነ ካላየሁኝ ላምን አልችልም። አሁን እኮ ደረቴን ነፍቼ እየተናገርኩ የምታኝ በአደረግ ምክንያት ነው። ምክንያቱ ደግሞ ሸክሜ ስላቅ ያለለችልኝ፣ እንዲህ በጣም ነው የሚገርመው። እንዴት የቤት ሰራተኛ ከኪሳራ ታድናለች? በጣም የሚገርም ነገር ነው። ነገር ያለው እኮ ቃል፣ ብዙ ጊዜ በቤት ሰራተኝነት የሚያገለግሉ ሰዎች ቤተሰቦቻቸውን ለመርዳት እንጂ የእውቀት ችግር የለባቸውም፣ ወይም ደግሞ ከሷን ሰውም አይደለም። በዛ ላይ ደግሞ ዝቅ ብለው የሚሰሩት ነጋቸው ብሮ ነው እንዲታያቸው ጭምር። እቺ ነገር ግን ፍልስፍና አልሆነችብህ? ይሄ ማቅ ነው መቀበል አለብህ። እንደምታየው ከእኛ ተሽላ ተገኝታለች። ዋው እቺንማ፣ አለቃት መልክ አላት፣ በዛ ላይ እውቀት አላት። ምርጥ ልጅ ላይ ቃል፣ ምን እያልከ፣ ከእሷ ጋር እንደምታመቻችኝ ቃል ገብታልኝ ነበር። እርግጠኛ ነኝ አሳብ አልቀየርክማ። አሁን ለማንኛውም ሊድና ወረቀቱን ልቀበላት። እንዲህ አፊት ቃል ተጥፍ ነው እንዴ ቃል

ነው እንደዚህ ብሎ ስብር ነው ማለት ታይበልናሽ እም አድርጎ ስላጣው እኮ ነው። በሐረግ ጉዳይ ከሆነ አታስቢ፣ ስርዓቷን ይዛ ትቀመጣለች። የመጨረሻ ካርዲ ነው መዚህ ጄባት የመጣሁት። ቲ ዮርዲ፣ ቆይ ምን አርገሻት ነው ልጅቷ? እኔማ ምን አረጋታለሁ? ደረጃዋን እንድታቃርጌ ነው የተመለስኩት። አጉል ከኛ ጋር ኮል ዝለ ልያለች ነው እንዴ? ዮርዲ፣ ቆይ ምን ማድረግሽ ነው? ሐረግ እኮ በቻለችው አቅመኛል ለመርዳት እየሞከረች ነው። እኔ ግን የሷ ልጅ ስሜት እንዲጎዳ አልፈልግ። እየተቆረቆርሽላት ነው እንዴ? ቆይለ ምን አለ ቆረቆርላት። በሱ እኮ አይደለም፣ በእሷ ጥፋት እንደዚህ አይነት መስቀልቅል ውስጥ የገባ ነው። ቢሆንም ሰው ቦታውን ማወቅ የለበትም ብለች ታስብያለች። ዮርዲ አሁን ይህንን ነገር የምናወራበት ሰዓት ነው አይደለም። ስላረግ ነው ዋናው ጉዳይ፣ ህጇን ሰብሰባ እንድትቀመጥ ማድረግ አለብን። ካለ በለዚያ ደግሞ ከዚህም በላይ የከፋ ነገር ይገጥመናል። ምናልባት እኮ ያፌት እያስጨነቃት ይሆናል። ተይባክሽ፣ አረግም ከያፌት ሙገሳ ትፈልጋለች። የሆነ አይነ ውሃ ደስ አይልም ደግሞ፣ በጣም ትደብረኛለች። ለምን ብላችሁ ቤታችሁ እንዳስቀመጣችሁት ግራ ይገባኛል። ታይ እንደዛ አይባልም? አልደረሰችብን፣ ራኪ ከዚህ በላይ ምን ታደርጋል? ስንት ስራ የምንሰራበትን ሰራበትን ሰዓት እሰራለሁ ብላ በኮንፊደንስ እሰራለሁ ብላ መቀመጣው ራሱ ከባድ ነው። ታይ፣ በእናትሽ እስከዛሬ ራሱ ስለበደልኳት በጣም ይቆጨኛል። እሷኮ በጣም ምስኪን ነች። በሷ ምንም የሚፈርድ ነገር የለም። አንቺ እኮ አልገባሽም። ህይወታችሁን ለማሳጠር ደፋቀናል ለምትል ሴት ታዝኛለሽ፣ አናዳኛለች። ግን ደሞ የእሷ ጥፋት አይደለም እንዳለ ጥፋቱ የአፌት ነው። ምናልባት እኮ እሱ እያስገደዳት ሊሆን ይችላል። ሲመስለኝ እሷ ነች ካላስተካከልኩ ብላ ደግሞ ሙጭጭ ያለችበት። አይ ሐረግማ እንደዚህ አይነት ባህሪ የላት። አንቺም ሰግጠሽ ነው የምትከራከሪላት። ያለ ስሟ ስም መስጠት የለብንማ። እና ምን ልታረጊ ነው? እሷን ማስቀየም ካልቻልሽ እንግዲህ ፈጣሪ ያውቃል። የአፌትም እንደሆነ ሰማን ብሎኛል። የመጣውን በጸጋ መቀበል። ይኸውልሽ ራኪ ነገርኩሽ። አሁን ሄደን እንቀበላት እና መፍትሄ እንፈልግለት እንጂ እንደዚሁ ተአምር እየጠበቅሽ ለእኔ መቀመጡ አልተዋጠልኝም። አይ በቃ ተይው እንግዲህ፣ መጣው መቀበል ነው። እሷንም ማስጨንቅ የለብን ካልሽ ምን ይደረጋል። እና ያፊት መተዋል መሰለኝ ድምፅ እየሰማው ነው ቤቱ በዝም። ለነገሩ የቤት እኮ ቤት የሚመስለው ሀረግ ሳሎኑ ላይ ስትመላለስበት ነው። ምን ማለት ነው? ቆይ ችልሽ ታፋታት እንጂ ቃል ለምዶ ማትፋታት ጭራሽ የሁሉ ታሪክ ነገር ነው መፋታት። እንደምንም ብዬ ነው እጅ ውስጥ ማስገባት ቃል። እስኪ መጀመሪያ ከራስ ጋር በደንብ ተግባባ። ራስን ሳገዛ ችልሽ ልትጫወትባ ነው ለምዶ። ለምንድ ምጫወትባት? አንቀባድሪያት ነው ማኖረት። ለማንኛውም አሁን ስለ ሀረግ ማውራታችን ቆይ አስፈላጊ አይመስለኝም። በዚህ ጊዜ በዚህ ሰዓት ከሀረግ ሌላ ስለምንወራለን። ሲሆን ሲሆን ስለሷ ነበር በደንብ መውራት የነበረብን። ልጅቷ የዋዛ አይደለችም። ሰርተዋለች አለኝ። እኔም ለማየት መጣደፍ የመጣሁት እንደምትሰራው አልገባኝ። እያሾፋችሁ ነው። ማታ ስትሰራው ነው ያደረችው። ዛሬ ደግሞ እንደምታስረክበኝ ቃል ገብታለኛለች። ያ ፊት እየቀለድክብኝ አይደለም አይደል? ለምን ቀልዳለሁ? ራኪ ጨርሷለች እኮ። አንዳንድ ነገሮችን ደግሞ አሳክላ እንደምትሰጠ ነግራኛለች። እንዲህ እኔ ይህንን አላምንም። እውነት የፈጣሪ ስጦታ ነው። ታዲያ የት አለ? ለማመስገን አልቸኮላችሁም። መጀመሪያ በአይናችን ማየት ይኖርብናል። አይ አሁን አረብሻት ሀሳክ ይሆናል። ስጨርስ ደግሞ ራሷ ምታ ታስረክበናለች። እውነት በጣም ነው ደስ የሚለው ወንድሜ፣ ጨንቁኝ ነበር ራኪ ተማመኝ ብኝ ኮቤች ነበር። ምንም ነገር ሳይጨበጥ የማይመስል ነገር አጣሁ። እርግጠኛ ነኝ ያፊ የውሸቷ ነው። እንደዚህ አለች እንጂ በትክክል የሰራችሁም አይመስለኝም። እን ለምጧሽኛልች አርግ በደንብ ጠቅቄ ነው ማውቃት በጣም ብቃት ያለ ጀግና ሲና ምን ማለት ነው። ጠቅቄ ነው ማውቃት። በቃ ለምን እንጓጓለን? ትምጣና እውነቱን ትንገረን። ይህን እኮ ሥራ ሳትጨርስ ተኝታ ሊሆን ይችላል፣ ይመስለኛል። እንደ እኔ ግን ተስፋ ባታደረጉ ይሻላል። ደግሞ ምን ቀርቶብሽ ነው የመጣሽው? እረ እባክሽ ምንስ ባይቀረኝ ወደዚህ መምጣት ልከለከኝ ነው? በቃ አትምጭብኝ፣ ወደዚህም እንድገቢ አልፈልግም። አንቺ እንዳልሹ የሚሆን ይመስልሻል? አሁንም በደንብ አላወቅሽኝ መሰለኝ ዮርዲ በቃ ተይኝ፣ ተይኝ ኑሮዬን ልኑርበት። ይሄንም እንደ ኑሮ ነው የምትቆጥረው? እንደ ባሪያ ዝቅ ብሎ መስራት። መልሽልኝ። እንደ ባሪያ መስራት ነው ህይወትሽ? አዎ። በይ ሰሚያለሽ አንድ ነገር ትንፍሽ ላለው ብቴ አንቄ ነው መገልሽ። በተለይ ከያፌት ጆሮ ይድረስና ወደ ላይ ነው ማንጠለጥልሽ። ቆይ ለምን አትተኝም? ለምን ደምቶሽ ያፌትን ከጄ ነጥቂኝ። ባልተገባ ነገር ለምን ትወቅሽኛለሽ? ስንት የለፋውበትን እንቅልፌን ያጣውበትን ነገር እኮ ነው ገደል የከተትሽው። ዝም በይ። ስላለቀሽ ማዝንልሽ መስሎሽ ነው? በጣም የጠላውሽ። እሺ። በጣም ቆይ፣ ለምንድን ነው እንደዚህ የምትጠይኝ? ያስከፋውሽ ወይም ያደረግኩሽ ነገር አለ? አንቺ ነሽ እኔን የምታስከፊ። እንዴት እንደመጠላሽ ማን በነገርሽ? ተናግሬያለሁ። አንድ ቃል ብተነፍሽ ውርድ ከራሴ። ተግባባይ? እሺ በይ። እሺ በጣም ጥሩ አሁን ወደ ለቅሶሽ መመለስ ትቻለሽ ትመስላለች እሺ አሁን ሊያፌት ምንድን ነው የምለው ሁሉንም ነገር እኮ ገደል ገጠትኩበት ረብላቂ ነው ማደርገው፣ አንድ ሳይቀር ተበላሸ። ምንም የቀረ የለም። ካላችሁ በቃ እኔ ጠርቻት በመጣ አይሻልም? ኖ ነ እኔ ራሴ ጠርቻት መጣ። እናንተ ኧረ ዶክመንቱን ቤት ማታ ዬን ሁላ ተስፋ ከሰጠችኝ በኋላ እንዴት እንደዚህ ዓይነት ነገር ልታደርግ ትችላለች? እንደዚያማ ይሆን በጭራሽ ያኑ እኔ ነግሬያችሁ ነበር፣ ባልሆነ ሰው ተስፋ አትያዙ ብዬ። ያፌት እንደማታደርገው እኔ እርግጠኛ ነበር። አንተ እንደ እንደማታ አይደረከኝ ዲ ምን ሆነ አቹልኩ ለምደው አታምኑኝ። ማታ እኮ ምትሰራውን ነገር አይቼ አይዞሽ ብዬ አበረታተቻት እኮ ነው የተኛት። ያፌት በቃ እኔን ለመደለል አትሞክር። እኔ በጣም ብዙ ስቃይ አይቻለሁ። በቃ ግፋ በል ጎዳና ላይ ብንወድቅ ነው። ያራኪ ለምንድን ነው መደለልሽ? በዓይኔ እኮ ያየሁት ነገር ነው። ቢሆንም አታመልጥም ነበር። ምን ሆነ? ስልክ ማታኑ የገጠማት ነገር ይኖረው እንዴ? እሱንማ እኔም ነግሬ ነበር። አንተም ያልሆነ ነገር አዘዝካት፣ መስራት አልቻለችም፣ ከማፍር ብላ ጠፋች። ቆይ እንዴት እንደዚህ ሊሆን ይችላል? ቢያንስ ለእኔ ብትነግረኝም ነበር እንዴ? ያፊት፣ በቃ እንግዲህ ምንም ማድረግ አንችልም። አሁን ያለን አማራጭ ክፍለ ሀገር አጎቶቻችን ጋር መሄድ ነው። ራኪ፣ ምን እያልሽ ነው? እንዴት ወደዛ ትሄጃለሽ? የእኔ ቤት እኮ ለአንቺም ለአያፊም አያስም። ያፊት፣ የተሻለ ባለሙያ እኮ መፈለግ እንችል ነበር። ምን እንዳገኘ አላውቅም፣ ሙጭጫል ከባልጅቷ ላይ አይ የሆነ ነገር መሆናለች። እንደዛ ያኑላ ተስፋ ስትተኝ ማ በባዶ ሜዳ ጥላ እንድትሄዳችን። አስመሳይ ሰዎች እንደዚህ ናቸው፣ ድብቅ ማንነታቸው አይለይም። በጣም ከባድ ነው ያፊ። ምናልባት ጊዜ ካለ አባቴን አውርቼው ነበር እና ደግሞ የሚያውቃቸው ባለሙያዎች ስላሉ በእሱ በኩል እንሞክር። ምንም ጊዜ ክልን እያል እስከ አስር ሰዓት ድረስ ፋይሉን ጨርሼ ማሳየት አለብኝ። አሁን ደግሞ ሰዓቱ ሰባት ሰዓት እየሆነ ነው። ምናልባት ፋይሉን ካስቀመጠችው ድላችንን እንሞክር፣ ፈጣን ባለሙያ ልናገኝ እንችላለን። እሷ መፈልግ ብቻ ነው ያለኝ አማራጭ፣ ካልሆነ በቃ እጅ መስጠት ነው ያለብኝ። ቆየት ብለን ነው የምንፈልገው። ሆነ ብሎ የተደበቀን ሰው እንዴት ማግኘት እንችላለን? ፈጣሪ ከነ ክፋቱ ያጋልጣት እንጂ። ዮርዲ እንዳለችው ስለታመ ክባት አፍራ ነው የሚሆነው። ለእሷም ጦሱን ክባት። እኔ ሲጀመር አይነዋ አላማረኝም። እንደዚህ ስታይ የተረጋገች ትመስላለች እንጂ ውስጧ ይንቀጨቀጭ ነበር። ተለሳልሳ ገባች እንጂ መጥፎ ሰሆነች። ሀረግ መጣሽ? የት ሄድሽ ነው ቤት ነው ነበርኩ። ትንሽ ጊዜ ላሳቅ ነበር። አስጨነቅሽኝ እኮ። ታዲያ የተፈጠረ ችግር አለሽ? አይ እንዲ እኮ ሊንቀሳቀስ ብዬ ነው። ቢሆንስ እስክንጨነቅ ድረስ ለምን ትጨነቃለህ? ያለሆነ ነገር ነጋግተሽ። ፋይሉ አስር ሰዓት ላይ ነው የሚገባው። እንግዲህ ምን እንደምታስረክብኝ አይለን። ሐረግ የሆነ ነገር ብኝ እንጂ ነፍሴ እኮ በጭንቀት ቀጠልትል ነው ያፌት በጣም ይበርታል። እኔ ሲጀመር ይሄ ነገር አላማረኝም ነበር። ይኸው መጨረሻው

ታውቃለሁ፣ ረኪ ግን ደግሞ ከምቾት ህይወት ጎዳና ላውጣሽ መሆኑ ነው ያዘንኩት። እሺ በቃ አትዘን፣ ሁሉንም እንወጣዋለን። ያፌልስ እንደነገርኩ ሁላችሁንም ይቅርታ መጠየቅ እፈልጋለሁ። በጣም ብዙ ችግሮች ገጥመውኛል። ይህኔ ናት። ማስተባበሪያ አልፈልግም። ሂሳቡን ሰርተሽዋል ወይስ አልሰራሽም? ሁላችንም አንቺን ነው የምጠብቀው። ያፌት ስለተማመንክብኝ፣ በጣም ነው ማመስገን የምፈልገው። አንዲት የቤት አገልጋይን ለትልቅ ነገር አሽተ ታደርገዋለሽ ብለህ ተማምነህ ይሄን ነገር ስለሰጠኝ በጣም አመሰግናለሁ። ሁላችሁንም፣ የወርዲንም ጭምር ላደረጋችሁ ልኝ ነገር በጣም አመሰግናለሁ። ጭ ለምንድ ነው ወደ ጉዳይሽ የማትገቢው? ወሬ የሚያዛዛ ሰው ጠላቴ ነው። መሰጋገኑ ደግሞ ቀስ ብሎ ይደርሳል። ስሰራ የነበረው ጉድለት ከብዙ ድካም በኋላ አግኝቼዋለሁ። ሁሉም ተሰጥቷል። እንዴ የምርሽና? ረ ከኪሳራ ነፃ ወጥተናል

ደስ አላለሽም? በጣም ደስ ደስ አይደል? እቺ መስጠት የለብኝም። ሁሉንም ነገር አስታውሰዋለሁ። ስለዚህ በቀላሉ ማድረግ የምችለው ነገር ነው ማልቀስ